ይሄ ቻርለስ ይባላል ባለትዳርና የአንዲት ሴት ልጅ አባት ነው። ይቺ ደግሞ ሉሲንዳ ትባላለች፣ እሷም ባለትዳር ናት። ይሄ ደግሞ ፊሊፒ ይባላል፣ የተለያዩ የወንጀል ሪከርዶች ያለበት ተፈላጊ እስረኛ ነው። ቻርለስ ነፍሰ ገዳይ ቀጥሯል። የቀጠረው ነፍሰ ገዳይ አብሮት መስሪያ ቤቱ ላይ እንደ ጽዳት ሰራተኛ የሚሰራ ዊኒስተን ነው። ሆኖም እጅግ ብልሃተኛ እንደሆነና ብዙ ልምድ እንዳለው ነግሮታል። ቻርለስም በዚህ ተማምኖ ፊሊፒን ለማስገደል ብዙ ብሮች በማውጣት ለዊኒስተን ሊከፍለው ወስነዋል። ነገር ግን ይህንን እየተማከሩ ሳለ ፊሊፒ ዊኒስተን ላይ ይተኩስና ሳይገደል በፊት ገድሎ ያመልጣል ቻርለስ ተደናግጦ መኪናውን ያነሳና ባህር ውስጥ ያስገባዋል ሁኔታው የተጀመረው ቻርለስ በአንድ ባቡር ተሳፍሮ ሳለ የትኬቱን መቁረጫ ገንዘብ ስላልያዘ ሉሲንዳ ትኬቱ ትቆርጥለታለች ቻርለስም ትኬቱ ስለቆረጠችለት አመስግኗት በቀጣዩ ቀን ይዞላት እንደሚመጣ ይነግራታል ሉሲንዳ እንደ ቀልድ በመቁጠር እሺ ብላ እየሳቀች ታልፈዋለች በነገራት ሰዓትም ቻርለስ ገንዘቡ ይዞላት ይመጣል። ነገር ግን ቻርለስ ያስተዋለው ነገር ነበር፣ ሉሲንዳ በጣም ቆንጆ ናት፣ ወንዶቹ ለራሱ ሲያይዋት ይፈዛሉ። ሆኖም ቻርለስ እድሉን ሊያመልጠው ስላልፈለገ ለእራት ይጋብዛታል። ሉሲንዳ አሁንም የእሽታዋን መልስ ትሰጠዋለች። ነገር ግን ብዙም በማይታወቅ ቦታ እንዲቀጥራት ትነግረዋለች። ቻርለስ ወደ ቤቱ ሲገባ ሁሌም የምትጠብቀው የታመመችው ልጁ ነች። ድንገት በቀጠሮዋ መርፌ ሳትወጋ ደቂቃዎች ቢያልፏት ህይወቷን እስከ ማጣት ትደርሳለች። እንዲህ አይነት ሕይወት በመምራቱ ሁሌም ጭንቅ ውስጥ ይገባል። በዚህም ምክንያት ከባለቤቱ ስሜት ውስጥ ሊገባ ቢያስብም ስሜቱ አይነሳለትም። ምክንያቱም እርሷን ሲያይ ችግሩን እየታወሰው ያስቸግረዋል። ሆኖም ሉሲንዳ የክፉ ቀን ጓደኛ ሆናለታለች። አብረው ጊዜ ማሳለፍ ጀምረዋል። ይህ ሁሉ ሲሆን ግን ባለቤቱ ምንም አታቅም። ሆኖም አንድ ቀን ማታ ግን ችግር ይፈጠራል። ቻርለስና ሉሲንዳ ስላመሹ አብረ መኝታ ክፍል ይይዛሉ። የመኝታው ቤት ምርጫ የሉሲንዳ ነበር። ገብተው ተቀምጠው ሳለ ስሜታቸው ይጋ ጋልና መሳሳም ይጀምራሉ። ቻርለስ ጭንቀቱን በርሷ ስለረሳው ከርስዋ ጋር አብሮም ለመተኛት አላቅማማም ነበር። ሲገቡ በሩን ባለመቆለፋቸው ምክንያት ፊሊፒ ገብቶ ሽጉጥ ደቅኖ ያላቸውን እንዲያመጡ ይጠይቃቸዋል። ቻርለስም ያለውን ገንዘብ እንደሚሰጠው ቃል ይገባለታል። ነገር ግን ሉሲንዳን እየነካካ ስለነበር ቻርለስ ተናዶ ሊመታው በሚያስብበት ጊዜ ፊሊፒ አፍንጫውን መጥቶ ይጥለውና ሉሲንዳን ደፍሯት ይጠፋል። ይህንን ክስተት በመፈጠሩ ቻርለስ ሀዘኑን ቢያቀርብላትም ሉሲንዳ ግን ከዚህ በኋላ የሁለቱም መገናኘት ለልጇ ስጋት እንደሆነ ነግራው ይለያያሉ። ቻርልስም ገላው የታጠበ ሳለ ፊሊፒ ደውልለትና ሁለት ሺ ዶላር እንዲያመጣ ካልሆነ ለሚስቱ ሚስጥሩ እንደሚዘረግፍለት ይነግረዋል። ቻርልስም ገንዘቡን በተባለው ሰዓትና ቦታ ሄዶ ይሰጠዋል። ይህንን ጉዳይ ከተፈጠረ ከአንድ ወር በኋላ ቻርልስ በሰላም እየኖረ ነበር። ነገር ግን አሁንም ከፊሊፒ የስልክ ጥሪ ያስተናግዳል። መቶ ሺ ዶላር እንደሚፈልጉ ካልሆነ ሉሲንዳን ተኩሰው እንደሚ የሚገሏት በመዛት ፈጥኖ እንዲያመጣ ያዙታል። ቻርልስም ለልጃቸው መታከሚያ ብሎ ያጠራቀሙት ገንዘብ ከባንክ ያወጣዋል። ቻርልስ በዋናነት ይህንን ገንዘብ የሚሰጠው በአንድ ወቅት ፊሊፒ ቤቱ ድረስ በመምጣት ቤተሰቡ ላይ ዝቶበት ስለነበር እነሱን ችግር ውስጥ እንዲገቡ ያልፈለገ ነው። ሆኖም ብሩን በመስጠት ሉሲንዳን ሊያስፈታ ችሏል። ከዛ ቀን በኋላ ግን ቻርልስ ሉሲንዳን ሊያገኛት አልቻለም። ሆኖም ይዛው በነበረበት አፓርታማ ቁጥር ገብቶ ሉሲንዳ የምትባል ሴት ወዴት እንደሄደች ሲጠይቅ እዚህ ሁለት ካፕሎች ተከራይተው እንደነበር ሁለቱም ጥቂት ቀናቶች ከቆዩ በኋላ ትናንት እንደወጡ ትነግረዋለች። ቻርለስ አንድ ልክ ያልሆነ ነገር እንዳለ ያስተውላል። ምክንያቱም ገንዘቡን ሊሰጣቸው ሲመጣ የሉሲንዳ የፍቅር አጋሯ አልነበረም። ነበረም ባቡሩ ላይ በመሄድ በድብቅ ሉሲንዳን ይከታተላል፣ ይከታተላት ጀምሯል። በመጨረሻ ያየው ነገር ግን አስደንጋጭ ነበር። ሉሲንዳ ባሌ ስትለው የነበረው ሌባው ፊሊፕ ሆኖ ያገኘዋል። ይህንን ሲረዳ እርሷን መከታተል አላቆመም። ሉሲንዳ ሌላ ሰው ኢላማ ውስጥ አስገብታለች፣ ወደ ተለመደው መኝታ ቤትም ይዛው ሄዳለች። ነገር ግን ቻርለስ ቀድሞ እዛው ውስጥ አልጋ ይዞ እየጠበቃቸው ነበር። ሆኖም ሉሲንዳና አዲሱ ወንድ ሲገቡ ሌባው ፊሊፒ ተከትሏቸው ይገባል። ቻርለስም ይህንን እድል እንዳያመጣው ስለፈለገ ትልቅ እንጨት መሳይ ነገር በመያዝ ፊሊፒን ጭንቅላቱን ፈንክቶ ወደ ውስጥ ይገባል። ይህ ጉዳይ ቻርለስን ብዙ ነገር አሳጥቶታል። ስራውን፣ ጓደኛውን፣ ቤተሰቡም ወደ ድህነት እንዲወድቁ ዳርጎታል። ወደ ውስጥ አስገብቶም ተንኮሏን ለአዲሱ ወንድ በመዘርገፍ ገንዘቡን እንዲመልሱለት ይነግራቸዋል። ሆኖም ግን ሊሰጡት ፈቃደኛ አዲሱ ወንድ ሊያመልጥ በሚሞክርበት ጊዜም ተኩስ ይነሳ እና ከቻርለስ በቀር ልፊንዳም ጨምሮ ሁሉም ውስጥ የነበሩት ይሞታሉ። ቻርለስም ሳያስነቃ በሚወጣበት ጊዜ ቦርሶን ያዩና ፖሊሶቹ እጁ ውስጥ እንዳይገባ በመፍራት የእርሱ እንደሆነ ተናግሮ ይወጣል። ከፍቶ ሲመለከተውም መቶ ሺህ ዶላሩ በውስጡ ያገኘዋል። ወንጀሉም ለሴት ብለው እንደተገዳደሉ አስበው ያልፉታል። ከስራው ከተባረረ በኋላ ቻርለስ የእስር ቤት አስተማሪ በመሆን ቀጥሏል። ነገር ግን የሆነ ደብዳቤ ደርሰዋል። ቻርለስ በውስጡ ፍራት የሚ ባል ነገር የለም። ያን ሁሉ ችግር ካስተናገደ በኋላ ወደ ኋላ ማሉትን ትቶ የተጠጉትን ሁሉ እያደናቸው ነበር። ሆኖም ለሽንት ቤት በሚል ሰበብ ወደ ወህኒ ቤት ውስጥ ይገባል። በዛም ፊሊፒን ያገኘዋል። ከሱ ጋር ያልጨረሰው ነገር እንዳለ ተናግሮ በሚዝትበት ጊዜም ቻርለስ ጓደኛውን ሚኒስተን ለፊሊፒን ሊገለው አቅዶበት በነበረው ቢላ ወግቶ ይገለዋል። ይህንንም ወንጀል ለቻርለስ ራስ መከላከል በሚል ተይዞለት ከወንጀሉ ነጻ ይሆናል። በመጨረሻም ከቤተሰቡ ጋር በነጻነት ሲኖር ልጁም ታክማ ጤነኛ ሆና የሚጨ ርስ እጅግ መሳጭ ፊልም ነው። ከወደዱት እንደተለመደው ላይክ ማድረግ እንዳይረሱ። በየቀኑ አዲስና መሳጭ ፊልሞች እንዲደርሷችሁ ሳብስክራይብ በማድረግ ቤተሰብ መሆን ይችላሉ። በቀጣዩ ቀን እስከምንገናኝ ቸር ቆዩ።